መሲ መሲ የዱባይዋ ከንቲባ አንቺ እኮ ከንቲባ ነሽ። አንቺ የዱባይ ከንቲባ ተጠሪ መሲ። ብርጅቶን መሲ ብርጅቶን እኮ ሰርተሽልኛል። አሁን ዛሬ መተሽ ትስሚኛለሽ ይ እንጂ ኮሜንት አጥፍተሽ ያኔ እንደዛ መሲ። መሲ ወድሽ ነበር ወድሻለሁ። አሁንም ቢሆን በእርግጥ አልጠላሽም፣ ወድሻለሁ። ግን የዛን ቀን ምን አረግሽኝ? ኮሜንት አጥፍተሽ እዛ ጋር ህዝቡ አስተያየት እንዳይሰጥ የዛን ቀን እውነት ቂም ይዤ ብሻለሁ። እግዚአብሔር ተቀይሜሻለሁ። እውነት ተቀየ እኔ ፍለፊት ለመንገርሽ ውስጤ አዝኖብሻል። የዱባይ ከንቲባ ስለሆንሽ አሁን ዝም ብዬሽ አለፍኩሽ እንጂ የዛን ጊዜ ቂም ይዤ ብሻለሁ። የህዝብ ድምፅ አፍነሽ ነበር። የህዝብ ድምፅ አፍነሻል መሲ፣ የህዝብ ድምፅ አፍነሽ ነበር። የዛን ቀን አፍነሽ፣ ነጊቢ ነጊቢ፣ የህዝብ ድምፅ አፍነሽ እኔ እዛ ጋር ስንት ነገር እየተባለ ቁኝ ነበር የነበርኩት ይዛ ቀን እናንተ ሾካኮቻሆይላሉ። ይኸውልሽ ዲቦየ ኮመንት የዘጋውን ሰው በውስጥ ልጻፍልሽ ማን እንደሆነና፣ ትክክል ነው ትያለሽ። ከዛ ይሄ አሁን በውስጥ ልጽፍልሽ ማን እንደዘጋው ኮመንቱን ማለት ነው። እኔ አደለው ልጻፍልሽ የዛን ቀን ዲቦራ ወቶባት እሷ ኮሜንቷን ኦፍ አድርጋ ነገር ወጥቶ እሷ ኮሜንት ዘግታ፣ ህዝቡ እንኳን ኡ እንዳይልልኝ ኡ እንዳይል ህዝቡ። ልጄ ትሙት፣ ስሚ ዲቦዬ፣ ልንገርሽ። አንቺ ሳሪ ቤታ እየጨፈራችሁ እኔ እዛ ቤት እኮ ገብቼ ተንበርክኬ እኮ እየለመንኩ ነበር አስደንግጠውኝ ጭንቅላቴ እኮ ትክክል በጣም ነበር የደነገጥኩት ቆይ ተንበርክከሽ ሽምት ለምኙ ምን እንዳይመጣ በቃ እኔ በይሁን አላቅም በቃ ዲቦ በቃ እኔ ቲክታክ ነገር ሰው እየቀጠቀጡ ሰው እየሰቀሉ ካየሁ በኋላ ሰው አያደርግም ብዬ እኔ የዘመኑን አበሻ ማመን ትቻለሁ ማሬ ሰው እጁን ወደኋላ አስሮ ገረፉ እኮ አይተናል አላየንም የመጣብኝ ያ ነው ከዛ አንደኛ እናንተ እኔ ገብቼ ለምን አለው፣ ተልከሽ ነው ወይ ተከፍሎሽ ነው ወይ እየተባልኩኝ እኔ በሁለቱ እኮ ነው የተመታሁት። ጌታ መሲ አይ መሲ መሲ፣ አሁን አንቺ የምርም እንደው ቢሆን ኖሮ አሁን በአንቺ ልመና በአንቺ በመንበርከክ ይቆማል ወይ ነው? አይቆምም፣ ግን ሰው የአቅሙን ነው የሚያደርጉት። ይቦዬ ልንገርሽ፣ አንቺን ሰው አብዛኛው ሰው ተያለሽ ለምዶ ነቀል። እስቲ እዚህ ቲክታክ ላይ እኔ ካወቅኩሽ ቀን ጀምሮ ዲቦራ፣ እንደው የሆነ ቁቁሻሻ ሪከርድ ተደርገሽ ታውቂያለሽ? አንድ አለ አንቺ ተሳድበሽ አንድ በቲክታክ ደረጃ ይቆጠር ቢባል ጥቂት ሰዎች ናቸው ያላችሁት። ሰው አንቺን የሚጫንሽ ጨዋነትሽን ስለሚያውቅ ነው። ገባሽ? እስቲ ዲቦ ሁሌ ነው አይደል የምልሽ? እመቤቴን ነው። ማን ከበረ? ማን ከበረ? ማን ከበረ? የማን እናት ተመሰገነች? እስኪ ንገሪ። እናትሽ ቆናት የተመሰገነችው። በዚህ እመቤቴን ነው የምልሽ። እናትሽ ያቺ ጨዋ እናትሽ፣ እመቤቴ፣ በቃ ኦርጂናል የኢትዮጵያ እናት እንዳሳደገችሽ ተገለጸ። በቃ ያ ነው እመቤቴ። መሲ፣ ኮስ ቤት ያደረገች ያው ልቤ እናቴ ትሞት አይደለም ዲቡ። አሁን ለምሳሌ ማስተራብነት ወጥቶ ተሳድቦ አንድ ሪከርድ አይተሽ አንቺ ሴቷ ማስተራብነትሽ ሁሌ ነው ደግሞ የምልሽ። ቃሌን አጥፌብሽ አላውቅም። የሆነ ቦታ እንደ ኢሞሽናል ሆኜ ስትናገሪ ትጮዬብኛለሽ አውቃለሁ። ተይ የምልሽ ያቺ ጨዋን ዲቦ ስትች ስት እስቲ ቲክቶክ ላይ እንዳንቺ የተወገረ ሰው አለ አንድ ሪከርድ ግን አለሽ የለሽ ገበሽ ሰው አንቺን መጥቶ ለምድር ተይ የሚልሽ በጨዋነት ስለምትታወቂ ነው። እመቤቴን፣ ሌላ ሚስጥር አለ። እኔ ቢያንስ ወጥቻ ፍርድም ያስግጣለሁ፣ ገባሽ። አንቺ ግን ምን ውስጥ ሚ ዘር ውስጥ የለሽ፣ ፖለቲካ ውስጥ የለሽ፣ ምንም ውስጥ አንቺ ሴቷ ማስተራብነት ወጥቶ ተሳድቦ ያቀን የኢትዮጵያ ሕዝብ የሚያውቆ በምድ በጨዋነቱ አለ። አንቺንም የምናቀሽ በጨዋነትሽ። ዋጮ እኔ ብጮይብኝ ምንም ብትይኝ አይሰማኝም። አንቺን የምናቀሽ በጨዋነትሽ ነው። ህዝቡ ከማን ጋር ሆነው፣ ውጤቱን እኮ እያየሽ እኮ ነው። ወተሽ እንደነ አፍሽን ብትካፈች ብትወርጂ በእንትንሽ ገብቶ በእንትንሽ ወጥቶ ብት ይሄ ህዝብ እንደዚህ ፍቅር አይሰጥሽም። ዲቦ ገባሽ። ስለዚህ ጨዋ እናትሽን ነው መስለሽ የመጣሹ። በቃ አሁን ያንችነት በምን አንገቷ ትደፋለች። አካባቢ ላይ ሰው ሲያያት የዲቦ እናት ነው የምትባለው። ገባሽ። የሌሎቹን እናት ምንም ሩቅ መሄድ አያስፈልግሽም እኮ ገባሽ አንቺ፣ ማን አስተዳደግሽ እንትን ያልሹ ብጮ ይሄ ምን ብትይኝ፣ እኔ መቤቴን ገብርኤልን አልቀየምሽ። ለምን ተይምልሽ፣ በቃ ያቺ ዲቦራ ሴቷ ከዚህ በፊት እንብየሻለሁ። ሴቷ ማስተዳደግ ያልቻማ መሰከረልኝ እኮ እኔ ዳለቻ መቤቴ በውስጥ የጻፍኩለት አሁን እንበይ መጣ፣ ዳለቻ ለማ ገብቶ መስክሮ፣ እኔ በውስጥ ለዳለቻ የጻፍኩለትን እልክልሻለሁ። ማርያምን ማን እስቲ ላንቺ ማን ያልመሰከረልሽ? ማነው በኮመንት ያላበረታታል? እስቲ መጥፎ ኮመንት እንኳን ይሰጣል? አንቺ ቪዲዮ ላይ ገብተሽ ስርዓት ስላለሽ ማለት ነው። ስለዚህ እኔ ምንም ብትይኝ ነው ያልቀየም ሽማውን ታይ ነው ምልሽ። ለምን ያቺ ዲቦራ ሴቷ ማስተራብነት በፊት ምልሽ እንደዛ ተሆነሽ እንድትቀጥይ ነው እንጂኮ ቃልና ነው ፑሽ ማለት እኮ ግን አልልሽ። ምን ይገደኛ አልልሽ። ለሳ ደብኮ ካልሽኮ፣ ስድብኮ ዲግሪ አያስፈልገውም ደንቆሮ መሆን ብቻ በቂ ይሆን፣ ማሃይም መሆን ብቻ በቂ ነው። እንዴ፣ የተራረፈ ሜካፕ ተቀብቶ መጮህ እኮ አይደለም ትርፉ። ገባሽ? በስነ ስርዓት ቁጭ ብሎ ነገሮችን ማስረዳ ነን። ክፉ ነገር ልታናገረኝ ነው? የተራረፈ ሜካፕ ታያለሽ። እንዴ፣ እንደዚህ ስዋ መጠጣት። ስለዚህ በቃ እረፊ ያልኩሽ ለዛ ነው። እንዲሁ እኔ ብትቀየምኝም እንደ በከልብሽ እንዳልሆነ ስለማውቅ ምንም ብትን ችግር የለብኝ። ከማቅሽ ሁሌ እኔ ፖለቲካ ውስጥ እንኳን በማውራ ሰዓት እመጣ ነበር ቤትሽ። ከሁሉም ቤት ለይቼ አንቺ ቤት እመጣለሁ። ቤታ ጋር እሄዳለሁ። ሳሪ ጋር እሄዳለሁ። ድሮ እንኳን ፖለቲካ በምናውራ ሰዓት ገቦሽ። ስለዚህ ለዛ ነው በቃ። መሲ በዚህ ትንሽ አንድ ፕሮሞት ስሪልኝና ባል ምናምን ካገኘሁ ምናልባት። ከቲክታክ አታገቢም። ሁሌ እኮ ነው የምልሽ። ለምን እንዴ ከቲክታክ ነው። ለምንመቲክታክ ላይ የተረጨበ እኔ ዲቦ፣ ግን የሆነ ጊዜ ታስታውሻለሽ፣ አንቺ ቤት የልደትሽ ሰሞን አካባቢ እባክሽን ዲቦ ከሰው ሀገር ዜጋ ጋር እንዳታጣይን አልኩሽ። ይሄው እች ትንቢት የተፈጽማ ከሆነ ሀገሮች ጋር አጣላሽን፣ አሁን ደግሞ ሁለት ሆነው መጡ። ሰው እንዴት ከአረብ ጋር አባባል አላልኩሽም? ዲቡ ሁሌ ነበር የምልሽ ዲቡ፣ ጥርጣቄ አድጊ ከሰው ሀገር ዜጎች ጋር እንዳታጣይን። ከኢትዮጵያ ጋርስ ቢሆን እሺ ችግር የለም። አሁን በምን እንርገጥበት? እንግዲህ ባረብኛ። እባክሽ ዲቡ፣ በተለይ ነዳጅ ካላችሁ ሀገራቶች ጋር እንዳታጣይን አልነሽ። ነዳጅ ያላችሁ ሀገራቶች መጥተው ግብ ሰጥቶሽ ይሄው እያስጮው ሽብን ነው አሁን፣ ጭራሽ ሁለት ሆኖ ፎቶሽን ይዘው የኔናት የኔናት እያሉ በአረብኛና በእንግሊዝኛ ማጠቁች ብዬታ፣ በሚሳኤል ታስመችናለሽ። ስለዚህ አርፈሽ ተቀመጭ፣ እኔ ብዬሻለሁ። ዲቡክ ነዳጅ ካላቸው ሀገራቶች ጋር አታጋጭ፣ ሁሌ በፊት ልሽ ነበር እኮ ነው። ውጭ ብለሽ ነው እንደ የምታስውጭኝ የነበረው። ለዚህ ለዛ ነው እኛ የሄዶን እንመልሳለን። ማሬ፣ ምን ታስቢያለሽ? አይ እሱማ ከሆነ እኔ አይ፣ እሱማ ከሆነ እኔ ሆነ ቪዲዮ ሰራለሁ። አይ፣ እሱማ ከሆነ እሱ አድርጊ። እሱ ማለት እኮ አባይ ግድብን ከግብፅ እንደመመለስ እኮ እሱን አድርጊ። እንደዚህ እንደዚህ እመቤቴን እኔም ልብሽ ያውቋል። እመቤቴን አንቺ ግን ነው ወዲቦ እያሰብኩ በነው አይ የአድዋ ድል ሊደገም ነው። በቃ የሆነ አካባቢ ለቅሶ ይጀመራል። አይ አንተስ፣ ግን ገብቶናል ገብቶናል። ኢትዮን ይላሉ ያማቸዋል እንዴ? አረ እናንተ የማይሆን ስም ሰው አትጥሩ። ማንም ሰው ቢሆን ናቸው ኮሜንታተሮች እኮ ስም አወጣሁላቸው ሰሚ ኮሜንታተሮች እኮ ስም መተተኞች እኮ አልኳቸው። የሆነ ነገር አውሪ ጻፍ፣ የሆነ ነገር አውሪ ጻፍ፣ ይፈጣሉ። አረ እናንተስ ከፋ። አማቻችን አማቻችን ፈርጠን ያለ ነገር ስሜ ትላንትና እንደዛ ሁለቱ ሁለቱ አረቦች ቁጭ ብሎ ሲከራከሩ ሰው እንዴት በአባይ ጉዳይ ላይ አበሻን ሳያስገባ ያወራል ብዬ ኮመንት ኮመንት፣ አይተሻል እንትን አባይ ጋር ሊያገናኝ አባይ ጭራሽ ፖለቲካ ውስጥ ሊወስደኝ። ስለ አንድ ኢትዮጵያ ዜጋ ስታወሩ ሁለቱም ናቸው ዲል የሚያደርጉት እኔ ሲደራደሩብሽ፣ ቁጭ ብያየሁኝና፣ ፈጣሪ ሆ ትዕግስት ውስጥ ሰው እንዴት በእሱ ይደራደራል አልኩኝ። እንዴ ልጅ መጣ ዲ ቦዬ እኔ ከነሱ ጋር እኮ መጣነት አልወድም ኃይል የተደረደሩ ብታያለሽ! እንዴ ጭራሽ! አይ አንተ ናት። ወንድህም ሽቶ ትገዛላታለህ ወይ ምን ትገዛላታለህ? ያኛው ነው የሆነ ግርማ ሞገስ ያለው የሆነ እመቤቴ። ያኛው በቀደም አንቺ ጉች የሆናችሁ ስትጫወቱ የነበራችሁት አይተሻል። እሱ ግርማ ሞገስ አለው ታውቂያለሽ። ግርማ ሞገስ አለው። ይሄኛው ክፉ አፉ ትንሽ ነው። አፍንጫ ፊቱም ትንጥዬ ናት። እና የሆነ ያኮረፈ ማማዘናሽ ነው የሚመስል። ቻው። እኔ ሌላ ቦታ ነው። ቻው። አንዳንዴ ማማዘናሽ ነው የሚመስል። ቻው። አሁን ይህን ተርጉሙለት አላችሁ እናንተ ሴካኮች፣ ይሄኛዎቹ